በመንፈሴ እንደዚህ አየው። ለሊት እየጸለይኩኝ ያለ የሰማይ አምላክ እግዚአብሔር ኢነ ስፒሪት ወሰደኝ እና በመንፈሳዊ ዓለም ላይ አንድ ነገር አሳየኝ። በጣም እድሜ ጠገበች አንድ ዜት አየው። አዛውንት ሴት ነው ያየሁትኝ። የኢትዮጵያውያን ባህል አለባበስ የለበሰች፣ በጥለት ያሸበረቀ እጅግ በጣም የሚያምር ልብስ የለበሰች አንድ አዛውንት፣ ሙሉ ፀጉሯ በሽበት የተሞላ አዛውንት ሴት አየው የሰማይ አምላክ እግዚአብሔር ፊት ይቺ ሴት ቆማ በእግዚአብሔር ፊት ትጨዋለች። ፊቷ በሀዘን የተሞላ ነው። እንቧ ከአይኖቿ ያለመቆረጥ የሚፈስ ሴት አይ የሰማይ አምላክ እግዚአብሔር ይህንን አሳየኝና ክብር ለመንፈስ ቅዱስ ሲሆን ይቺ ሴት በተደጋጋሚ በልዑል እግዚአብሔር ዙፋን ፊት ቆማ አንድ ነገር ትናገራለች። አትፈርድም ወይ እስከ መቼ ነው ትላለች። እስከ መቼ ነው የኢትዮጵያውያን ባህል አለባበስ የለበሰው የኢትዮጵያውያን በእድሜ የጠገበች አዛውንት ሙሉ ፀጉሯ በሽበት የተወረረ የተሞላ የኢትዮጵያውያን የጥለት ልብስ የባህል ልብስ አይነት አለባበስ የለበሰች በሉል እግዚአብሔር ዙፋን ፊት ቆማ ያለ ማቋረጥ በእንባ እያለቀሰች እስከ መቼ ድረስ ነው የማትፈርደው? ፍረድ ፍረድ። በተደጋጋሚ ከእሷ የሚወጣው ቃል አንድ ነው። እርሱም ፍረድ የሚል ነው። ፍረድ ፍረድ ፍረድ የሚል የሰማይ አምላክ እግዚአብሔር በራእይ ወደዚህ ሴት ወሰደኝና ከዚች አንደበት የሚወጣውን ቃል አሰማኝ። ከዛ ሁሉን ከሚችል ከልዑል እግዚአብሔር ዘንድ ቃል ወጣ። ይህ የወጣው ቃል የተቀጠረው ዘመን አልቋል፣ የቀረው ሰባት ዓመት ነው፣ 63ቱ ዓመት ተፈጽሟል የሚል ነው። ለ63 ዓመት ሙሉ ይህንን የተስፋ ቃል የሰማች ከእግዚአብሔር ዘንድ ያደመጠች፣ እግዚአብሔር ያወራትን ሴት ነው። የሰማይ አምላክ እግዚአብሔር የሚያሳየኝ ጌታ መንፈስ ቅዱስ፣ ሁሉን ከሚችል ከልዑል እግዚአብሔር ዘንድ ቃል ወጣ ቃል ከወጣ በኋላ እግዚአብሔር መልአክ ወጥቶ ከቃሉ በስተጀርባ እግዚአብሔር መልአክ እኔን አውርቶ ይቺ ሴት ኃይል እያላት ኃይል እንደሌላት የሆነች ሀብታም ሆና እንደ ደሃ የተቆጠረች ጥበብ እያላት ጥበብ አልባ ሆና የታየች ሴት ናት። ሁሉን ከሚችል ከሰራዊቱ ጌታ ከእግዚአብሔር ዘንድ ቃል ወጣ። ቃል ወጣ። የተቀጠረው ዘመን እያበቃ ነው። ስልሳ ሦስቱ ዓመት ኦልሬዲ በመንፈሴ የተነገረላት የተስፋ ቃል ሰባ ዓመት አስቆጥሯል። ሰባ አመት ስለዚህ የቀረው ሰባት ዓመት ብቻ ነው። ሰባት ዓመት ብቻ። ስልሳ ሶስቱ ዓመት ኦልሬዲ ተፈጽሟል አልቋል። የቀረው ሰባት ዓመት ነው። እነዚህን ሰባት ዓመት የሰማይ አምላክ እግዚአብሔር ምን ሊሆን እንደሚችል፣ በምድራችን ላይ ምን ሊፈጸም እንደሚችል፣ በኢትዮጵያ ምድር ላይ፣ በተቀረው ዓለም ላይ የሚሆነውን ነገር እግዚአብሔር አምላክ በመልአኩ በኩል አመለከተኝ። ያንን ራእይ ለሊት ተነስቼ እጽፍ ነበር። ፊቷ ላይ ግን ታላቅ የሆነ ሐዘን ነበረ የሚታየው። እርሷም እስከ መቼ ነው ማትፈርደው ስትል ሰማው። ያቺ ሴት ያለ ማቋረጥ ፍረድ ፍረድ ፍረድ ትል ነበር። በተደጋጋሚ የምትናገረው ስለ ፍርድ ነው። ፍረድ ነው የምትለው፣ ፍረድ። ያቺ ሴት ሀብታም ናት፣ ግን እንደ ድሃ የታየች እንደ ምስኪን እንደ ምናምንቴ የታየች ሴት ናት። የኢትዮጵያውያን ጥለት ልብስ እየለበሰች ሴት ናት። ይቺ ሴት አስተዋይ ሆና ምንም እውቀት እንደሌላት፣ ጥበበኛ ሆና ምንም ጥበብ እንደሌላት፣ ባለ ሀብት ሆና ሀብት እንደሌላት እንደ ድሃ የታየች ሴት ናት። የተናቀች የተገፋች አይነት ሴት ናት። ፍርድ የተዛባባት አይነት ሴት ናት የሰማይ አምላክ እግዚአብሔር አመለከተኝ። ንባ እየታጠበ ነበር። እንዲህም የሚል ቃል ከአፏ ይወጣ ነበር። ምድር በግፍና በክፉ ሰዎች ተሞልታለች እያለች ታለቀስ ነበር። ከአፏ ይህ ቃል በተደጋጋሚ ይወጣ ነበረ፣ ፍረድ ፍረድ። ምድር በግፈኞች በቀማኞች ምድር ተሞልታለች። እስከ መቼ ድረስ ነው የማትፈርደው? ይችን ሴት ሁሉን በሚችል በሰራዊቱ ጌታ በእግዚአብሔር ዙፋን ፊት ቆማ የኢትዮጵያውያን በጥለት ያሸበረቀ የኢትዮጵያውያን ካልቸር አይነት አለባበስ የለበሰች። እኔም አየሁ ሁሉን ከሚችል ከልዑል ዘንድ ቃል ሲወጣ የተነገረላት ዘመን እየተፈጸመ ነው፣ ጥቂት ዓመት ብቻ ነው የቀረው ሲል ሰማው። ወዲያው የጌታ መልአክ የቀሩትን ሰባት ዓመታት አመለከተኝ። ሰባቱ ዓመታትን እግዚአብሔር አምላክ አመለከተኝ። ክብር ለመንፈስ ቅዱስ ሲሆን እና አለኝ፣ 63ቱ ዓመት ተፈጽሟል፣ የቀረው ሰባቱ ዓመት ነው አለኝ። የእግዚአብሔር ብርቱ መልአክ ወጥቶ ይህንን ወደ እኔ ድምፅ አመጣ ከእግዚአብሔር መልአክ የሚወጣውን ድምፅ ሰማው አለኝ ሰባቱ ዓመታት ለዚህ ሴት የምጥ የመከራ የፈተና የመከራ የስደት የጦርነት ዘመን ነው የቱ ሰባት ዓመት ለማ ለዚህ ሴት 63ቱ ዓመት በፊቷ ተፈጽሟል የቀራት ሰባት ዓመት ነው ሰባቱ ዓመት ግን የእግዚአብሔር መልአክ ሲነግረኝ የመከራ የረሃብ የጦርነት የስደት የችግር የግፍ አመት ነው። ይህ ሊሆን ግድ ነው አለኝ። ከሰባቱ አመት በኋላ ለዚህ ሴት እንባዋ የሚታበስበት የሐዘኑ የመከራ የስደት ዘመን የሚያበቃበት ትንሣኤ በእሷ ቤት ለልጆቿ መልካም ዜና የሚታወጅበት ነው አለኝ። ከሄዱ ከሰባቱ አመት በኋላ ከዚህ በፊት እግዚአብሔር አምላክ ስለ ሰባቱ ዓመት ያመለከተኝን በራይ ነግራቸዋለሁ። ሰባቱ ዓመት ለሁለት ተከፍሏል፣ አራትና ሶስት ሶስተኛው የዓለም ጦርነት ሊመጣ ነው እያላችሁ አትስጉ። የሰማይ አምላክ እግዚአብሔር አሁን ሰባቱ ዓመት ሳይፈጸም ሶስተኛው የዓለም ጦርነት አይመጣም። በሰባቱ አመት ግን የሚሆነው በኢትዮጵያ እንዲ ነው፣ ቀረው ደግሞ አለም እንዲ ይሆናል ብዬ ራእይ ነግራችኋለሁ። የሰማይ አምላክ እግዚአብሔር ከእሱ አንደበት ቃል ሲወጣ መልአኩ መጥቶ ይህን ነገር አመለከተኝ። ወዲያው መልአክቱ ወደዛ ሴት ቀርቦ ያቺን ሴት ሲያጽናናት ተመለከትኩኝ። እምቧን ሲያብስ አየው፣ ሲያበረታት አየው። ከጎኗ ቆሞ በሚያጽናና ቃል ያ መልአክ ያወራት ነበረ። በዛን ጊዜ የሰማይ አምላክ እግዚአብሔር ይህንን ድምፅ ለመልአኩ ልኮ መልአኩ ይችን ሴት ለእኔ ይህንን ድምፅ ካሰማኝ በኋላ ይችን ሴት በሚያበረታ በሚያጽናና ቃል ከተናገራት በኋላ አንድ ነገር ተመለከትኩኝ። በሴቷ ትይዩ ፀሐይ ነበር። ያ ፀሐይ ደግሞ እየጨለመ እየጨለመ እየጨለመ ወዲያው የለበሰችው ያ ነጭ የኢትዮጵያ የጥለት ልብስ ሲቆሽሽና ሲያድፍ ተመለከትኩኝ። የሰማይ አምላክ እግዚአብሔር ይህንን አሳይ፣ ወዲያው መልአኩ ወደ እኔ የመጣና እንዲህ አለኝ፣ ወየው ለዚህ ሴት ልጆች፣ ወየው ወየው እያለ ለሶስት ጊዜ በተደጋጋሚ ለዚህ ሴት ልጆች። ከዛ እግዚአብሔር መልአክ እንደዚህ አለኝ፣ ለሚሰማ ትውልድ ንገራቸው፣ ዘመኑ ቀርቧልና ንስሐ ግቡ በላቸው። የሚሰማ ጆሮ ላለው አስተዋይ ለሆነ ትውልድ እንዲበላቸው፣ ዘመኑ ቀርቧልና ንስሐ ግቡ ተመለሱ መንገዳችሁን ሰልሉ፣ ቤታችሁን ፈትሹ፣ መውጣት መግባታችሁን ተመልከቱ ብለህ ንገራቸው አለኝ። የእግዚአብሔር መላክ ይህንን አወራኝ። ለሚሰማ መዳን ማምለጥ ሲሆን፣ ለማይሰማ ለማይታዘ ደግሞ ለአውሬው ሲስተም ተላልፈው የሚሰጥበት ከፊቱ ሞትና እልቂት ያለበት ሰባት ዓመታት እንደሆነ ለሚሰማም ለማይሰማም ትውልድ ይህንን አውጅና ንገር አለኝ። ወየውላቸው ቢኮዝ ሰባቱ ዓመት የመከራ የጨለማ የሀዘን ወደ አውሬው ሲስተም ሽፍት ነገሮች የሚያደርጉበት እንደሆነ የሰማይ አምላክ እግዚአብሔር አመለከተኝ ለሚሰማ ትውልድ ንገራቸው ዘመኑ ቀርቧልና ንሳ ግቡ በል መልእክቱን አስተላልፍ የሚሰማ ቢኖር ራሱንና ወገኑን ያድናል ማይሰማና የሚያሾፍ ትውልድ ለሞትና ለአውሬው አሰራር ተላልፎ ይሰጣል የእግዚአብሔር መልአክ ቀጣይ ስድስት ነገሮችን ነገረኝ ቤቱ የወንበዴዎች ሆናል ቤቱ የዘረኞች ሆናል ቤቱ የዘማውያን ሆኗል። ቤቱ የሴሰኞች ሆኗል። ቤቱ የቀማኞች ሆኗል። ቤቱ የአመን ዝሮች ሆኗል። ስለዚህ ሰባቱ አመት ጨለማ፣ ሐዘን፣ ክፉ ነገር የምሰሙበት ነው። ከሰባቱ አመት በኋላ የሰማይ አምላክ እግዚአብሔር በምድራችን ላይ የተንሳይን መንፈስ ያወርዳል። እግዚአብሔር የተቀጠሩ እነዚህ ለዚህ ሴት የተስፋ ቃል የተሰጣት ሰባ ዓመት የሚፈጸምበት ሰባት አመት ብቻ እንደቀረ መንፈሳዊ ዓለም ላይ እግዚአብሔር አምላክ አመለከተኝ። የሚሰማ ትውልድ ካለ ይስማ። የሚሰማ ራሱንና ወገኖቹን ያድናል። የማይሰማ ለአውሬው ሲስተም ተላልፈው ይሰጣል። በሰባቱ ዓመት ውስጥ ነግሬያቸዋለሁ። በኢትዮጵያ ውስጥ እየነገርኳቸው ነው። በመላው ዓለም አራት ዓመት ብያል፣ ኢትዮጵያ ሰባት ዓመት ብያል። ሌላው ዓለም ላይ አራት ዓመት ነው። አራቱ ዓመት ተጀምሯል። ሁሉ ነገር ዲጂታል ይሆናል። ፓስፖርት የለም፣ መንጃ ፈቃድ የለም፣ መታወቂያ የለም። ሁሉ ነገር ወደ ዲጂታል ሽፍት የሚያደርግበት ነው። ኢቨን አሁን እንኳን የያዛችሁትን ብር ለመታሰቢ ያስቀምጡት። ለምትወልዷቸው አዳዲስ ኒውቦርን ቤቢዎች ከዚህ ከዚህ ዓመት በፊት የምንጠቀምበት ገንዘብ ይሄ ነው ብላችሁ እንደ ምልክት እንድታሳዩ አስቀምጡት ብያ ነው። ሁሉ ነገር ሽፍት ያደርጋል። ኦልሬዲ እግዚአብሔር አምላክ ከሰማይ የቀጠረው ዘመን እየተፈጸመ ስለሆነ በዚህ ዘመን ትውልዱ ከእግዚአብሔር ጋር ተስማምቶ ከእግዚአብሔር ጋር ህብረት አድርጎ ቢካዝ ቤቱ የዘረኞች ሆኗል አለኝ የቀማኞች ሆኗል የሴሰኞች ሆኗል የአመንዝራዎች ሆኗል እግዚአብሔር አምላክ ይቺ ሴታት ፍርድም ስትል ሁሉን ከሚችል ከሰራዊቱ ጌታ ከእግዚአብሔር ዙፋን ቃል ወጥቷል እግዚአብሔር መልአክ ወጥቶ ይህንን ከእግዚአብሔር ድምፅ የሰማውን ወደ እኔ ሲያመጣ ሊሆን ያለውን ነገር አሳይቶኛል ይቺን ሴት ያጽናና ነበረ ያበረታትም ነበረ ወዲያው ፀሐይ ስትጨልም ተመለከትኩኝ። ይህን መልእክት ለሁለተኛ ጊዜ እየተናገርኩኝ ነው። ከዚህ በፊት ተናግር ያለው በኢትዮጵያ ምድር ላይ ፀሐይ እየጨለመ እየጨለመ እንደ ግርዶች ሲሆን የሰማይ አምላክ እግዚአብሔር አሳየኝ ብያችኋለሁ። ታስታውሳላችሁ ብዙዎቻችሁ። አንድ ጊዜ ደግሞ ከምስራቅ እስከ ሰሜን ድረስ ፈረስ ላይ ተቀማጭ መልአክ ያለው ፀሐይ አብሮት ነበረ። በብርሃን ፍጥነት ከምስራቅ ተነስቶ ወደ ሰሜን ሲገባ አያለው ፀሐይም አብሮት ወደዛ ምድር ሄዶ ሲያበራ አያለው ብዬ ነገራቸዋል። እግዚአብሔር አምላክ እያንዳንዱን ነገር የሚነግረንን ነገር በሚገርም ፍጥነት እያደረገ ስለሆነ እግዚአብሔር አምላክ ካወራችሁ ድምፅ ጋር ህብረት በማድረግ ንስሐ በመግባት በመመለስ ህይወታችሁን በመፈተሽ ኑሯችሁን በመፈተሽ መውጣት መግባታችሁን በመፈተሽ ራሳችሁንና ወገኖቻችሁን ማዳን እንዲሆን የሰማይ አምላክ እግዚአብሔር በዚህ ማለዳ ይህንን አመለከተኝ። ሲኦል አለ፣ ሞት አለ፣ ጥፋት አለ። ደጋግሜ እነግራቸዋለሁ ሲኦል እዚህ ከርሰ ምድር ውስጥ እንደሆነ እኔ አላውቅም ነበረ። ነገር ግን ከዚህ በፊት ቢሮ ላይ ሆኜ አንድ መልክ ሳስተላልፍ የእግዚአብሔር መልአክ ወደ ጥልቁ ይዞኝ ገባ። ይህን ያህል ኪሎ ሜትር ገባው በራእይ እንደዚህ ኪሎ ሜትሮች አይ ነበር ብዬ እነግራቸዋለሁ። ለካ ሲኦል ያለው እዚህ ምድር ውስጥ ነው ብዬ እነግራቸዋለሁ። የብዙ ሰዎችም ድምፅ ሰማሁ፣ ዋይታ ጩኸት ሰማሁ፣ አደመጥኩ ብዬ እነግራቸዋለሁ። ፋይናሊ ግን በጣም ብዙ ሰዎች ቪዲዮ ላኩልኝ። አሁን እኮ የሳይንሱ ዓለም ሲኦል ውስጥ መሆኑን አረጋግጧል ብለው ቪዲዮ ልከውልኛል፣ ኢንቦክስ አድርገውልኛል። እግዚአብሔር አምላክ የተዘጋጀ የጥፋ ስፍራ አለ፣ የተዘጋጀ የጥፋ ስፍራ አለ። ይህ የእግዚአብሔር መልአክ ወዲያው፣ ያ መልአክ ወደ ጥልቅ ምድር የሚያስገባ ልክ እንደ እንቁላሌት ቅርፊት የሚመስል የምድር ልክ እንቁላል ቀቅላችሁ እንቁላሉ ለመስበር ውስጡ ያለው ነገር ለማሙላት ከላይ ቅርፊት ውስሱን ቅርፊት ከላይ እንደምትቀርፉት ት እንደዚህ አይነት ነገር በራዩ አይነበረ። ይህ የእግዚአብሔር መልአክ ይህንን ካወራኝ በኋላ ለሚሰማ ትውልድ ነገር ለሚያሾፈው ደግሞ ለአውሬው ሲስተም ተላልፎ ይሰጣል። ቤቱ ስለው በሰባቱ ዓመት ካለኝ በኋላ ይህ ሊሆን ግድ ነው የሚሆን የሚፈጸም ነገር ነግሬያቸዋለሁ። በኢትዮጵያ ውስጥ እነዚህ ሰባት ዓመታት ከመፈጸማቸው በፊት ሁሉ ነገር ዲጂታል ይሆናል። ነግሬያቸዋለሁ። በጅቡቲ በኩል መንፈሳዊ ዓለም ላይ የተከፈተ በርአ ያለው የተከፈተ መስኮት ያለው ጅቡቲ ባህር ሲከፈት አያለው። ደጋግሜ ነግሬያቸዋለሁ። አሁን ኢትዮጵያ ለመናፈስቱ ዓለም ተከፍታለች። ይሄ ለመናፈስቱ ዓለም ኪዳን የገቡ የተሰጡ ሰዎች ናቸው። ስለዚህ አውሬው በሰባት ዓመት ውስጥ ሊያደርግ ያለውን ነገር እግዚአብሔር እያመለከታችሁ ነው። እግዚአብሔር እያወራችሁ ነው። ባክቱ ኦርጅን የሚያዋጣን የሚሻለን አንድና አንድ ብቻ ነው። እርሱም ወደ ቀደመው ጥበብ ወደ ቀደመው የኢትዮጵያውያን ማስተዋለና ጥበብ ወደ ፍርሃተ እግዚአብሔር መመለስ ብቻ ነው። ወደድንም ጠላን፣ ሰባቱ ዓመት ከመፈጸሙ በፊት ኢትዮጵያ ላይ ሁሉ ነገር ዲጂታል ይሆናል። ሁሉ ነገር መታወቂያችሁ፣ ኤቭሪ ነገር። ሰባቱ ዓመት ከተፈጸመ በኋላ ተገዳችሁ ማይክሮቺፕ ይቀበርባችኋል። አያችሁ፣ መልአኩ እንደዚህ አለኝ። ለሚታዘዙ እሺ ለሚሰማ ትውልድ ይህን ንገራቸው አለኝ። ለሚሰማ ትውልድ ነገራቸው። ዘመኑ ቀርቧልና ንስሐ ግቡ፣ በል መልእክቱን አስተላልፍ። የሚሰማ ቢኖር ራሱንና ወገኑን ያድናል። ማይሰማና የሚያሾፍ ትውልድ ለሞትና ለአውሬው አሰራር ተላልፈው ይሰጣል። ስለዚህ የሚሰማ ሰው ካለ ራሱንና ወገኖቹን ያድናል። የማይሰማ ሰው ካለ ደግሞ ለአውሬው ሲስተም፣ ለማይረባ አይምሮ ተላልፈው ይሰጣል። በሰባት ዓመት ውስጥ ኢትዮጵያ ላይ ይሄ ሲሆን በተቀረው ዓለም ላይ ምድር አግኒስት ትሆንባቸዋለች። እግዚአብሔር መንፈስ በራእይ እንደዚህ ያሳየኝ፣ በአውሮፓ ምድር ላይ የሚከደን በውሃ የሚከደን ከተማ ይቻል፣ ጎርፍ የሚበላቸው ብዙ እልቂት የሚሆንበትን ከተማ ይቻል። አንድ ያዙኝ ሰባት ነገር ይሆናል። በአሜሪካ ላይ አንዱ ክፍል ረሃብና ድርቅ ይሆናል። ፕሌን ክራሽ ያደርጋል። የባቡር አደጋ ትሰማላቸው። የእሳት ቃጠሎ ይነሳል። አንበጣ መንጋ ይነሳባቸዋል። ቻይና፣ ሩሲያ፣ ካናዳ፣ አውስትራሊያ፣ ህንድ አገር አውሮፓ ሆል ጨምሮ ስፔሻሊ ስለ ስዊድን አገር የአውሬው ሲስተም በሙላ ተገልጦ የሚሰራበት ነብሰገዳይ መንፈስ ያለባት ምድር ስዊድን፣ ነብሰገዳይ የሉሲፈር መንበር ዙፋን የተቀመጠባት አንዷ የአውሮፓ መዲና ስዊድን ትባላለች። ሰው እግዚአብሔር አምላክ በነሱ ሴራ፣ በነሱ ጥንስስ፣ በነሱ ክፋትና የጠለቀ አሰራር ምክንያት እግዚአብሔር ተፈጥሮን በነሱ ላይ አጌንስት ያደርጋል። ራሷ ተፈጥሮ ትዋጋቸዋለች። ራሷ ተፈጥሮ እነሱን ቻለንጅ ታደርጋቸዋለች። ከሰባቱ ዓመት በኋላ በኢትዮጵያ ምድር ላይ ተሰምቶም ታይቶ የማይታወቅ አደገኛ የሆነ የብልጽግና መንፈስ ይፈሳል። የሰላም የአንድነት መንፈስ ይፈሳል። አሁን ያለው የምታዩት ይሄ የተፋፋመው ጦርነት ለሶስት ለአራተኛም ጊዜ ብሎ አሁን ድጋሚ የተነሳው ትግራይና በኢትዮጵያ መካከል ያለው ጦርነት ይቆማል። ጦርነቱ መቆም ብቻ አይደለም፣ ትግራይና ኢትዮጵያ አንድ ትሆናለች፣ እርቅ ይፈጸማል። በመካከል የሉሲፈርን ሀሳብና አጀንዳ የሚያስፈጽሙ ግለሰቦች የመናፍስቱን ዓለም ስራ ካልሰሩ ህይወታቸው ሰርቫይቭ ስለማያደርግ ቃል ኪዳን ከመናፍስቱ ጋር ስለገቡ እነሱ እግዚአብሔር አምላክ ዝምና ጭጭ ያደርጋል። ቦታ ቦታ ስፍራ ያስይዛቸዋል። የዛን ጊዜ አንድ ይሆናል። የአንድነትን መንፈስ እግዚአብሔር ያወርዳል። እግዚአብሔር አምላክ በእውነት ነግራቸዋለሁ፣ ሰባቱ ዓመታት ከተፈጸመ በኋላ እመኑኝ፣ አሁን የምታዩት ነገር ሁሉ አታዩም። ከዛ በኋላ ሁሉ ነገር እንደ አዲስ የትንሣኤ መንፈስ፣ የሰላም የአንድነት መንፈስ በምድራችን ላይ ይፈሳል። እግዚአብሔር አምላክ ህዝቡ አብዝቶ በሰባቱ ዓመት እንዲጸልይ ንስሐ እንዲገባ ከእግዚአብሔር ጋር ኅብረት እንዲያረግ እንዲስማማ እግዚአብሔር ይህንን መልእክት ንገር አለኝ። ሁሉን ከሚችል ከሕያው ከእግዚአብሔር ዘንድ እግዚአብሔር ቃል ወጥቷል። ያ የወጣው ቃል ዘመኑ እየተፈጸመ ነው፣ ጊዜው ደርሷል የሚል ነው። ስልሳ ሶስቱ ዓመት ተፈጽመዋል። የቀረው ሰባት ዓመት ነው። በሰባት ዓመት ውስጥ ሊሆንና ያለውን ነገር እግዚአብሔር አሳይቶኛል። ያ ብርቱ መልአክ ያችን ሴት ሲያጽናና አየው፣ እያበረታትም አየው፣ በሚያጽናና ቃልም ሲናገራት አየው፣ እንባዋንም ሲያብስ አየው። ወዲያው ፀሐይ ስትጨልም አየው። ልብሷ ያ በጥለት ያሸበረቀ የኢትዮጵያውያን ካልቸር አለባበስ የመሰለው ልብሷ ወዲያው ሲያድፍ ተመለከትኩኝ። ወዲያው መልአኩ ወርዶ መጥቶ ሊሆን ያለውን ነገር አወራኝ። በሰባት ዓመት ውስጥ ሁሉ ነገር ዲጂታል ይሆናል። የአውሬው ሲስተም በምድራችን ላይ ይፈጸማል። እግዚአብሔር ይህን ተናገረኝ። ወላጆች ልጆቻችሁን ጠብቁ። ትምህርት ቤት የት እንደምታስተምሯቸው ተጠንቀቁ። አስተማሪዎች አሉ፣ ግብረሰዶማውያን መምህር ሆነው የገቡ አሉ ሌዝቢያንስ ልጆቻችሁን ሌዝቢያንስ የሚያደርጉ የጥልቁ አባል የሆኑ፣ ልጆቻችሁን ግብረ ሰዶማውያን የሚያደርጉ፣ በዚህ በነፃነት ዘመን ልጆቻችን ነፃ ሆነው ማደግ አለባቸው በሚል እሳቤ ልጆቻችንን ለአውሬው ሲስተም ሬዲ እያደረጉ ያሉ፣ በትላልቅ ትምህርት በሀብታም ትምህርት ቤት ውስጥ ተሰግስገው ያሉ የመናፍስቱ ዓለም አባል ይሆኑ በትምህርት ውስጥ እንደ አንድ የትምህርት ሰብጀክት ዝሙትን እንደ ባዮሎጂ ኬሚስትሪ ሊያስተምሩ ልጆቻችንን ተማምለው አግሪመንት አድርገው የገቡ ሰዎች አሉ። እግዚአብሔር አምላክ የጠለቀውን ምስጢሯቸውን ስለሚያወራ ይነግራቸዋል። ልጆቻችሁን ቴክ ኬር አድርገው መውጣት መግባታቸውን ሰልሉ። ልጆቻችሁ ላይ ጠባቂ አድርጉ። ልጆቻችሁን ተቆጣጠሩ። ከዲጂታሉ ዓለም ልጆቻችሁን ፕሮቴክት አድርገው የመናፍስቱ ዓለም በቁጣ በበቀል ወጥቷል ያለው ዘመን ጥቂት እንደሆነ አውቀው ቢኮዝ፣ ዛሬም ደግሜ ይናገራሉ ኢየሱስ ክርስቶስ ሊመጣ ዘመኑ ቀርቧል። ኢየሱስ በደጅ ነው ያለው የመናፍስቱ ዓለም የቀረው ጥቂት ዘመን እንደሆነ አውቆ በቁጣ በበቀል ወጥተዋል። እግዚአብሔር አምላክ ይህንን አሳይቶኛል። አዛውንት ሴት አትፈርድም፣ እስከ መቼ ድረስ ነው ማትፈርደው? ምድር በግፍ በቅሚያ በደም መፋሰስ ተሞልታለች እያለች በልዑል እግዚአብሔር ዙፋን፣ ሁሉን በሚችል ሰራዊቱ ጌታ ዙፋን ፊት ያለ እረፍት የምትጮው ሴት አየው። 63 ዓመት ሙሉ ፍረድ የምትል ፍረድ የምትል ፍረድ የምትል ያለ ማቋረጥ የምታነባ የምትጮው ሴት ከሚችል ከሰራዊቱ ጌታ ከእግዚአብሔር ዘንድ ከዙፋኑ ቃል ወጣ። ቃሉ ሲወጣ ነው እግዚአብሔር ብርቱ መላክ ወጣ። ወደ እኔ የመጣው የሰማይ አምላክ እግዚአብሔር ከዚህ ራእይ ያነቃኝ ጌታ። ሊሆን ያለው ነገር ይህ ነው፣ በሰባት ዓመት ውስጥ ጻፍና፣ ለሚሰማ ትውልድ ነገር አለ። የሚሰማ ትውልድ ቢኖር ራሱንና ወገኑን ያድናል። የማይሰማ የሚያሾፍ ትውልድ ካለ ለአውሬው ሲስተም ተላልፎ ይሰጣል። ለማይረባ አይምሮ ተላልፎ ይሰጣል። ሰማይ አምላክ እግዚአብሔር የተባረከ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሆይ ሁሉን ለሚችል ለታመነው እጅች ምድራችንን አሳልፈን እንሰጥሃለን። ሰም በእሳት እንደሚቀልጥ ስራቸው ሁሉ የቀለጠ ይሁን። ድግምታቸው ይፍረስ፣ ሟርታቸው ይፍረስ፣ አስማታቸው ይፍረስ፣ መተታቸው ሁሉ በክርስቶስ ኢየሱስ ስም የፈረሰ ይሁን። ሰባት ዓመት ኢትዮጵያ ወየውልሽ፣ የምጥ ዓመትሽ ነው፣ የመከራ ዓመትሽ ነው፣ የስደት ዓመትሽ ነው፣ የችግር የቸነፈር ዓመትሽ ነው። ይህ ሰባት ዓመት ምጥ አለ። በእግዚአብሔር ፊት ጩሂ በእግዚአብሔር ፊት ንስሐ ግቢ። በእግዚአብሔር ፊት ተመለሺ። ራስሽን አዋርጂ፣ ትቢያ ነስንሺ፣ ኡኡ በይ፣ ጩይ፣ ማረኝ በይ። እግዚአብሔር ስለ ምርጥ ልጆቹ ሲል እነዚህን የተቀጠሩ ሰባት ዓመታት እንዲያሳጥር። ኢየሱስ ሊመጣ በደጅ ነው። አውሬው ጥቂት ዘመን እንዳለው አውቆ በፍጥነት ይሰራል። ሰባቱ ዓመት ለኢትዮጵያ ይህ ሲሆን፣ ለተቀረው ዓለም ሰባቱ ዓመት የምጥ ነው።